የአማራ አመራሮች የምንባለው አዲስ አበባ በተለይ ፌደራል ያለ ነው ተነካካ ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ሀይል ፀረ አማራ ነው። አሁን ይሰሙኛል ጓደኞች ሶስት ጊዜ ፀረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅ ፀረ አማራ ነው። ሁሉም መረጃዎችን አቅርበ እንደገና አማራ አብይና ወዳጆችን ማለት ነው የሚል ጸረ ኢትዮጵያ ነው። በጠቅላላ ጸረ ሕዝብ ነው። ይሄ ሰው ይህን ጊዜ ተደራ የተመልክ ካላዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ህዶ ደረሰው፣ ያው በተናጠል በተናጠል በተናጠል ጉዳት ደረሰ። ይሄ ምንድን ነው የአብይ ድክመት ብቻ ሳይሆን የአማራ አመራ ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉን ነገር ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፋ አድርጎ ይሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበትን ሁሉ አውጥቶ ይነግረዋል። ከዛ በግለሰቦች ላይ ጥቃት ይሰነዘራል። ስለ ኦሮሞ እንትን ያለው እኔ ሁለት ኢንሲደንስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው በእኔ አረዳድ ማለት ነው። በእኔ አረዳድ ያንን ሰው እንደዛ ብያቀርበው ይህን ሰው እንዴት ታምነዋለሆ ያለ አሁ በስራው ማውቁ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው። እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ እንትን እሱ እኮ ወለጋ ነው አለኝ። የወለጋን ሰው እንዴት ታምናለህ? ለእኔ ነው ያለኝ። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል ምችል በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው። ይህንንም አነሳው ነው በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው እና እሱን እንደ ኦሮሞ እንዳይቆጥሩ እንደማይቆጥሩ አድርጎ ነው የሚመለከት እና ይሄ ሰውዬ አሁን ለኦሮሞ ነው ብሎ የሚወስደዋል፣ ኦሮሞን ይጠቀምበታል። ልክ ነው። በሌላ መልኩ ግን ጸረ ኦሮሞ መሆኑን ደግሞ አውቃለሁ። ስለዚህ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ትግራይ የትግራይ ኋላ በጦርነት ውስጥ እኔ ተሳታፊ ነኝ። በተለይ ወደ አማራ ክልል የትግራይ ሀይሎች በገቡበት ወቅት አብይ በማይፈልገው መንገድም ነው እኔ ኢንቮልቭድ የሆን ሞብላይዝ ለማድረግ እንትን ብያለሁ። ያው ግልጽ ስለዋል። ነገር ግን እየብቻ ነው ጉዟችን። ያ እኔ አማራ ሞብላይዝ የማደረግበትና ያብያ እንትን በዛ ጉዳይ ላይ የተለያዩ ግብ ይዘን ነው በዛ ጦርነት ውስጥ ኢንቮልቭድ የሆንኩ ነኝ ግን በኋላ ያው የትግራይ ኃይሎች ተመለሱ። ነገሩን ለማሳት ከተመለሱ በኋላ አንድ የሰላም የድርድር ምናምን የሚያመቻች ኮሚቴ ተብሎ እኔም ያለሁበት ህዳር መጨረሻ ወይም ታህሳስ 2014 ተቋቋም። እኔ እየተለየ ያለሁበት ጊዜ ምንድን ነው ያለ የሆኑ እንትኖች አሉ የሂውማኒታሪያን አቅርቦቶች ጋር የተያያዙ ነገሮች አሉ። ቤዚክ የኢንፍራስትራክቸር መልሶ ጥገና ጉዳይ አለ። በተለይ የውጮቹ ፕሬዥር የሚያደርጉበት ሁኔታ አለ። በጣም ከባድ የሆነ ፕሬዥር የነበረበት ጊዜ ነው። ሁለት ሺ አስራ ምንድን ነው ያለው አሁን ይቋቋም ኮሚቴው እኛ አንድ ጊዜ አንሰጥም፣ ቀንሰን ቀንሰን ለውጮቹ እየሰጡ ነው እያሟሉ ነው በምንባልበት ሁኔታ የእርዳታ የተወሰነ እንልካለን ግን በአንድ ጊዜ እንትናል ኋላ ድርድርም እንላለን። ድርድር እያን ቢያንስ ይሄ ድርድር በትንሹ አምስት ዓመት ሊፈጅ ይችላል፣ አምስት ዓመት ሊፈጅ ይችላል። እስከዛ ድረስ ከዚህ የሚሄደውም ሪሶርስ እየተመጠነ ነው የሚሄደው። ትግራይ ተመልሶ የሚነሳበት ሁኔታ የለም፣ ይደቃል። ፔሌፍ የሚባል የለም፣ ሌላ የሚባል የለም፣ ይደቃል። ታስታውሳታላችሁ ጉራ ፈርዳ ላይ አማራዎች፣ ሌላ የተቀላቀለ የለም አማራዎች ላይ ጭፍጨፋ ተካሄደ። ጉራ ፈርዳ 2013 መጀመሪያ አካባቢ ነው መስከረም ላይ ወይ እንደዛ አካባቢ፣ ከጦርነቱ በፊት የትግራይ ጦርነት ከመጀመሩ ያ ቡድን ተላከ እንዲያጣራ። የተላከው ቡድን ምን ኦሪንቴሽን ተሰጠው? በማንነት ላይ የተመሰረተ ጥቃት አይደለም ብላችሁ ትንበሩ። ከተመለሱ በኋላ ውይይት ተካሄደ። ውይይት ተካሄደ። በዛው ውይይት ላይ አማራ ነው ጥቃት የደረሰበት ብሎ ለመናገር በማንነት ላይ ነው የተመሰረተ ጥቃት ነው ተብሎ ለመናገር ይችላል፣ ለመናገር ለሟቾቹ ማለት ነው የተነፈጋቸው። በጥቅሉ በሰዎች ላይ በነበረ ግጭት ሰዎች ሞቱ ተብሎ ይዘገብ ነበር። እነዚህ ሰዎች አብዛኛዎቹ ሙስሊሞች ናቸው፣ አማራዎች ናቸው፣ ከወሎ አካባቢ የሄዱ ናቸው። መስጊድ ላይ ነው የተገደሉ፣ የሚኖሩበት ሰፈራቸው ነው የተጨፈጨ ነገር ግን ምንድን ነው በአማሮች ላይ የሚወሰድ የሚደረግ ጥቃት በአማራ ላይ ጥቃት ተሰነዘረ ተብሎ እንዲነገር አይፈልግም። ነገር ግን ጉዳዩ እንዲወገዝም አይፈልግም። የግድ ሁኑ አፈትልቆ ካልወጣ በስተቀር በኢትዮጵያ ሚዲያዎች፣ መንግስት በሚቆጣጠራቸው ሚዲያዎች በአማራ ላይ የደረሰ መፈናቀል፣ ጉዳት፣ ጭፍጨፋ እንዲዘግብ አይፈልግም። ይህንን የሚዘግቡ ከሆነ ወይም ደግሞ ሪፖርተር እውነት የተናገሩ እንደሆነ ጽንፈኛ ተብሎ ነው የሚፈረጅው። እኔ ጉራ ፈርዳውን ተከተልኩና እዛ ውይይቱ ላይ አልነበርኩም፣ ሰምቼ ነው ምን አልኩኝ አንድ አማራ ጉዳት እየደረሰበት ነው፣ በማንነት ላይ የተመሰረተ እንደውም ከጥቅምት እስከ ጥቅምት ያለውን አንድ አመት ብቻ ብንመለከተው ብዬ የሆነ ነገር በፌስቡክ ላይ ጻፈው። ያንን ተቃውሞ ይማልና ጥሬም ነው በዛ ላይ የደረሰብኝ። ለጓደኞቼ እንደውም እኔ ስልጣን ልለቅ ነው ብሎ ነግሯቸዋል። ምክንያቱም ገዱ እንዴት ይተኛል እንዴ? እንዴት ይሄንን እሱ በመንግስት ውስጥ እያለ እንዴት ብሎ ይሄንን ተናገረው። የተላኩ ሰዎችም እኔም ጋር ብዙ ተነጋገር የሞቱት ሳይሆን የደረሰባቸው ጭፍጨፋ ሳይሆን ጭፍጨፋቸው በመነገሩ ጉዳት የደረሰባቸው ስለደረሰባቸው ብቻ በመነገሩ ምክንያት ነው። አብይ የተገበ አብይ የተገበ ለምን ሳይለንት በሆነ መንገድ ነው አማራ ዲስማንትል እንዲደረግ እያደረገ ያለው። የነጃል ፈቃድ የሚባሉ ሮይተርስ ነው ብቻ አሉ ኢንተርናሽናል ሚዲያ ትን ያለዋል። ማነው ያደራጃቸው? በአብይ ትእዛዝ የኦሮሚያ ክልል መስተዳደር ነው ያደራጃቸው። ከኤርትራ ከተመለሱት ውስጥ ወደ ሰላማዊ መንገድ የገቡት ሰዎች ስልጠና ተሰጥቷቸው ከዛ ታጥቀው በስሙ ሸኔን እንዲዋጉ ነው የተባለው። የኦሮሞ ሊበሬሽን አርሜ የነ ጃል ማሮን እንዲዋጉ ነው። ነገር ግን ፕራክቲካሊ የሰሩት ሆሮ ጉዱሩ፣ ምስራቅ ወለጋ፣ አብዛኛውን ተፈናቃይ ምዕራብ ሸዋ ያፈናቀሉት እነዚህ ሰዎች ናቸው። በመንግስት ተጠልቆ የተሰጣቸው ይህንን አውቃለሁ። አንድ ኦሮሞ ያን አካባቢ የሚያውቅ አመራር የነበረ ሰው በአጋጣሚ እሱም ያው አማራነት ይነቃዋል። እየተሰራ ያለው ኦሬንቴሽን ተሰጥቶ ነው። ይሄ እየተፈጸመ ነው ያለው ነውያ ይህ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው ወይም የጽንፈኞች ወሬ ነው ዝሮ ዝሮ ሸኔም ካላጠፋን እንዲህ አይነት ሁኔታ ሊያጋጥም ይችላል ብሎ በሸኔ ሁኔታዎችን የማመካኘት ነው እንጂ ቀጥታ ጉዳዩን ለመጋበጥ ፍላጎት አልነበረ። ሌላ ላንሳ። የቅድም ያነሳሁትን የ የ ጀዋር ተከበብኩ ብሎ ተከትሎ የተፈጠረውን ቀውስ ተከትሎ ለማረጋጋት ስብሰባዎች ካሉ ነበር። ተደጋጋሚ ስብሰባዎች፣ የዛ ስብሰባ አጀንዳ የነበረው ቅራኔውን መፍታት ሳይሆን አማራ ሪሶርሱን ተቆጣጥሮታልተው አብይ በጥናት ላይ እየተመሰረተ ነው። ሆናገራችን ኢትዮጵያ ውስጥ ብድር በአማራዎች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘገቡ? ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳቀቡ እየተደረገ ያለ ይህ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት ከሀገሪቱ ኢኮኖሚ ከአዲስ አበባ የተፈናቀሉት ሰዎች አዲስ አበባ ዙሪያ ምንድነው የሚባሉት? ኦሮሞም ይፈናቀላሉ ልክ ነው። ይህን ስል ለኦሮሞ ያሰበ ነው ብዬ ልናገር አልችልም። ኋላ የማነሳው ነገር እንትን አለኝ። እያንዳንዷ የምትደረግ የአማራ አመራሮች እርስ በርሳቸው እንዳይገናኙ እንዳይግባቡ የራሳቸው ድክመት ነው አብይ ድክመትን የአማራ አመራሮችን ድክመት ነው የተጠቃው ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ነገር ይሄ ሰውዬ እኔ በሕይወት ዘመኔ እንዲህ አይነት እንትን አይቻለው ለአበበ የሆነ ነገር ይለዋል አገንስት ያኛው ጓደኛ፣ ለዛኛው ደግሞ ሌላ ይለው በዚህ መንገድ ርስበርሱ እንዳይተማመን በማድረግ መፈረካከት ነው አማራን አመራር አልባ እንዲሆን ያደረገው በዚህ መንገድ። ይሄ እኔ ለአብይ ሁሉም ድክመት አሰጠ። የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራር ብለን ሶስት ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያ 2012 የጀዋርን ተከብኮሎ በደረሰው ፖስ ደጋግሚ እያነሳሁት ነው። ሁለተኛ ሃጫሉ የተገደለ ጊዜ የው ተመሳሳይ በአማራ ላይ ጉዳት ደርሷል ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ ቢነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ ተለይ ፌደራል ያለ ነው ተነጋገ ይሄ መንገድ ወደ ጥፋት እያመራ ስለሆነ ይሄ ኃይል ጸረ አማራ ነው። አሁን ይሰሙኛል ጓደኞች፣ ሶስት ጊዜ ጸረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅ ጸረ አማራ ነው። ሁሉም መረጃዎችን አገር እንደገና ማራ አብይና ወዳጆችን ማለት ነው የሚል ጸረ ኢትዮጵያ ነው፣ በጠቅላላ ጸረ ሕዝብ ነው። ሰው ይህን ጊዜ ተደራ ይተመልክ ካላዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ህዶ ደረሰው ያው፣ በተናጠል በተናጠል በተናጠል ጉዳት ደረሰ። ይሄ ምንድን ነው የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉን ነገር ውፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፋ አድርጎ የሚሰጠው። ይሄ የደጅ ጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበት ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዝራል። ስለ ኦሮሞ እንትን ያለው እኔ ሁለት ሁለት ኢንሲደንትስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው፣ በኔ በኔ አረዳድ ማለት ነው። በእኔ አረዳድ ያንን ሰው እንደዛ ብያቀረው ይሄን ሰው እንዴት ታምነዋለህ ሆይ አለኝ። አዎ በስራው ነው እኔም አውቀው፣ ሌላ ግንኙነት የለም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ። እሱ እኮ ወለጋ ነው አለኝ። የወለጋ ሰው እንዴት ታምናለህ አለኝ። ለኔ ነው ያለኝ። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል የምችለው። በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው። ይህንንም ማነሳው ነው። በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው። እና እሱን እንደ እንደ እንደ ኦሮሞ እንደማይ እንዳይቆጥሩ እንደማይቆጥሩት አድርጎ ነው የሚመለከተው። ይሄ ሰውዬ አሁን ለኦሮሞ ነው ብሎ የሚወስደዋለ ኦሮሞን ይጠቀምበታል፣ ልክ ነው። በሌላ መልኩ ግን ጸረ ኦሮሞ መሆኑ እንደማውቃለ። ስለዚህ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ትግራይ የትግራይን ኋላ በጦርነት ውስጥ እኔ ተሳታፊ ነኝ። በተለይ ወደ አማራ ክልል የትግራይ ኃይሎች በገቡበት ወቅት አብይ በማይፈልገው መንገድም ነው እኔ ኢንቮልቭድ ይሆንኩ ሞቢላይዝ ለማድረግ እንትን ብያለሁ፣ ያው ግልጽ ስለዋል። ነገር ግን እየብቻ ነው ጉዟችን። ያ እኔ አማራ ሞብላይዝ የማረግበትና ያብያ እንትን በዛ ጉዳይ ላይ የተለያዩ ግብ ይዘን ነው የተ በዛ ጦርነት ውስጥ ኢንቮልቭድ ይሆንኩ ነኝን ግን በኋላ ያው የትግራይ ኃይሎች ተመለሱ። ነገሩን ለማሳ ከተመለሱ በኋላ አንድ የሰላም የድርድር ምናምን የሚያመቻች ኮሚቴ ተብሎ እኔም ያለሁበት ኅዳር መጨረሻ ወይም ታህሳስ 2014 ተቋቋ እኔ እየተለየ ያለሁበት ጊዜ ምንድን ነው ያለ የሆኑ እንትኖች አሉ የሂውማኒታሪያን አቅርቦቶች ጋር የተያያዙ ነገሮች አሉ። ቤዚክ የኢንፍራስትራክቸር መልሶ ጥገና ጉዳይ አለ። በተለይ የውጮቹ ፕሬዥር የሚያደርጉበት ሁኔታ አለ። በጣም ከባድ የሆነ ፕሬዥር የነበረበት ጊዜ ነው። ሁለት ሻስራ ምንድን ነው ያለው አሁን ይቋቋም ኮሚቴው እኛ አንድ ጊዜ አንሰጥም፣ ቀንሰን ቀንሰን ለውጮቹ እየሰጡ ነው እያሟሉ ነው በምንባልበት ሁኔታ የእርዳታ የተወሰነ እንልካለን፣ ግን በአንድ ጊዜ እንትናል። ኋላ ድርድርም እንላለን ድርድር እያ ቢያንስ ይሄ ድርድር በትንሹ አምስት ዓመት ሊፈጅ ይችላል። አምስት ዓመት ሊፈጅ ይችላል። እስከዛ ድረስ ከዚህ የሚሄደውም ሪሶርስ እየተመጠነ ነው የሚሄደው። ትግራይ ተመልሶ የሚነሳበት ሁኔታ የለም። ይደቃል። ኤሌፍ የሚባል የለም፣ ሌላ የሚባል የለም። ይደቃል። አሁን ልደቱ ካልከው አኳያ ለአማራ ለብቻው ለትግራይ ሌላ ፓኬጅ አለው። ለፓኬጆቹን ላንተ አንዱን ነግሮ ሊሆን ይችላል፣ ለእኔ ሌላውን ሊሆን ይችላል እንጂ የማጥፋት ዓላማ አሁን አማራን አዳክሞ ሌላ ማንገስ እኮ አይደለም አብይ። የአማራ ለምሳሌ የተጀመሩ ፕሮጀክቶችን በሙሉ አቁሟቸዋል። እሱ በኃይለ ማርያም ጊዜ የተጀመሩ የመንገድ ፕሮጀክቶች በብዙ ቢሊየን፣ የባቡር፣ የኢንዱስትሪ ፓርክ፣ የሆስፒታል ብዙ ነገሮች ናቸው። ዩኒቨርሲቲዎችን ከቆሙ በኋላ ሌላ በማልማት አይደለም። ይህዝብ ሌላ ቢያለማው አንድ ወቅት ዙሮ ዙሮ የሀገር ሪሶርስ ይሆናል ልትል ትችላለህ የአብርይይት ቀጥታ ዲስትራክሽን ሳትስፋይ የሚሆነው በማፍረሱ ላይ ነው እንጂ መልሶ በመገንባቱ ላይ አይደለም። ሌላ በማልማት ላይ አይደለም፣ በማፍረስ ላይ ። አሁን ኦሮሞ ኦሮሞ ይላል፣ ኦሮሚያም በማልማት ላይ አይደለም። አማራን በማዳከም ትግራይን በማዳከም አማ ኦሮሚያን ለማልማት አይደለም። ኦሮሚያም ከመዳከም አይዘልም። ነገር ግን ለአብይ ሳትስፋይ የሚያደርገው ነገር አማራን ማድቀቅ ትግራይን ማድቀቅ ያለህን ኢቭን ሌላ ሻል ያለ ሰው ከሆነ ትንሽ ያንን በማዳከም ና ደክሞ ማየት ሳትስፋይ የሚያደርገው ሰው እና ከዚህ አቋያ ታዬ የተናገራቸው ነገሮች በብዙ መስፈር ታየን አውቀዋለሁ። ፐርሰናል ያመነበት ለፊት የሚናገር ሰው ነው። እንደገና ይሄንን ከሌሎች እኔ ካለኝ መረጃ ጋር ሳያይዘው አየ እውነተኛ ነው ብዬ ማመኔ ብቻ ሳይሆን እዚህ ቀደም አሁን ያቀረባቸው ጉዳዮች በተለይ አማራን በሚመለከት ያቀረበው እሚጠራጠር ካለ ከራሱ ስነ አምሮ ጋር የተጣላ ሰው ካልሆነ በስተቀር ታየ ያነሳቸው ነገሮች በገሃዱ ዓለም እየተፈጸሙ ያሉ ናቸው። አሁን ለምን ቤተክርስቲያን ላይ ድሮን ይጣላል? ሰው የተሰበሰበበት ለምን ድሮን ይጣላል? በድሮን ይቀጠቀጣል? ቤተክርስቲያን የተሰበሰበ ቤተክርስቲያን የሚሰብሰ ነው፣ ገበሬ ላይ ሰው በተሰበሰበበት ላይ ለምን እንትን ይደረጋል? ለምንድን ነው ሰላማዊ የሆኑ ገበሬዎቹ በሰላማ ሰው እንዳይኖሩ የተከለከሉት? ሪሊ ታጣቂዎቹን ብቻ ነው ታርጌት ያደረገው አሁን እየተካረ ያለው ዘመቻ እና ከዚህ አንጻር በብዙ መንገድ ሌሎች ሰዎች ቢናገሩት የበለጠ የታየን ንግግር እውነተኛነት ያሰምሩበት እንደሆነ እንጂ አንድም በተጨባጭ መረጃ አብይ ይሄን አያደርግም ብሎ የሚሞግት ሰው የሚመጣም ካለ ከኔ ፊት ይክራል። በየትኛው ጉዳይ ላይ ነው አብይ ማያል? ያንን ለመጨመር ነው። አመሰግናለሁ በጣም ቀደም ሲል ለተነጋገር